አንድ ወር ውስጥ ከ100 ሺህ ብር በላይ የምትከፈሉበት አዲሱ የ2025 የዩቲዩብ ቻናል አከፋፈት። ዩቲዩብ እንደሚታወቀው ከአሁን በፊት 1 ሺህ ሰብስክራይብ እና 4 ሺህ ዋቻወር ወይም 4 ሺህ ሰዓት ሲሞላላችሁ ነበር የሚከፍለው። አሁን ደግሞ ዩቲዩብ ሕጉን አሻሽሎታል። ወደ አምስት መቶ ሰብስክራይብና ወደ ሶስት ሺህ ሰዓት ቀይሮታል። መቼም ይሄንን ማምጣት በጣም ቀላል ነው። ዩቲዩብ ላይ ደግሞ አሁን ቪዲዮዎች በጣም ቫይራል እየወጡ ነው፣ እንደ በፊቱ አይደለም። ሰው ለምናችሁ አይቶላችሁ ሳይሆን አንድ ቪዲዮ ፖስት በምታደርጉ ሰዓት በጣም ብዙ ሰው ጋር ይደርሳል እና፣ እናንተስ ተከፋይ ለመሆን ምንድነው የሚጎላችሁ? የዩቲዩብ ቻናሉን አከፋፈት አሁን ስቴፕ ባይ ስቴፕ ሁሉንም ነገር አሳያችኋለሁ። ሰላም ፋሚሊ፣ እንዴት ናችሁ? የተወደዳችሁ እና የተከበራችሁ የኤርሚ የዩቲዩብ ተከታታዮች በሙሉ መቼም ለቻና ላይ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም የደውል ምልክቱን እየተጫናችሁ ቤተሰቡ በዚህ ቻናል የተለያዩ ቁም ነገሮች፣ የተለያዩ አዝናኝ ቪዲዮዎች እና ፕራንኮች ይለቀቃሉ። እነሱ እንዲደርሷችሁ ደግሞ የደውል ምልክቷን ተጫሉ እንደዚሁም ላይክ እያደረጋችሁ አበረታቱ። ላይኩ በዛ ሲል ለእኔ ሞራል ይሆነኛል። እንደዚሁም ኮሜንት ላይ ሀሳብ አስተያየታችሁን መጠየቅ የምትፈልጉትን ጥያቄ በሙሉ ጠይቁ። ኮሜንት ስለማነብ የምትፈልጉትን ጥያቄ በማቀው መልኩ እመልስላችኋለሁ። ዛሬ ይዤላቸው የመጣሁት የሁለት ሺህ ሀያ አምስት በአንድ ወር ውስጥ ከመቶ ሺህ ብር በላይ ጄኔሬት የምታደርጉበት ገንዘብ የምታገኙበት፣ እንደሚታወቀው አሁን ዩቱብ የብዙ ሰዎችን ህይወት ቀይሯል። ዩቱብ በጣም ይከፍላል። አብዛኞቻቸው እየተከፈላቸው አይናገሩም። እኔ ለራሱ ዩቱብ ከመጣው ጀስት አንድ ወር ነው የሚሆነው። አካውንቱን ከከፈትኩት ቆይቷል፣ ግን ቪዲዮ መስራት እና መልቀቅ ከጀመርኩ አንዶር ነው የሚሆነኝ። ከሄለን ጋር ስመጣ ነው የምታቆኝ። አሁን ፈጣሪ መስገን ከ9 600 በላይ ተከታይ አለኝ። በጣም አመሰግናለሁ እዚህ ላይ ፋሚሊዎቼ በሙሉ አሁንም ሰብስክራይብ ያደረጋችሁ እያበረታታችሁኝ፣ ከዚህ በላይ ከፍ ያለ ደረጃ እንደምደርስ ተስፋ አለኝ እናንተን ንጄ ማለት ነው። እና ዛሬ እየላችሁ የመጣሁት ከ100 ሺህ ብር በላይ በወር የምታገኙበትን የዩቲዩብ ቻናል አከፋፈት ነው። ሁሉንም ስቴፕ ባይ ስቴፕ አሳያችኋለሁ። እናንተም በዩቲዩብ ተከፋይ ትሆናላችሁ። ማንም ተከፍሎት ማንም አይቀርም። ምክንያቱም ዩቲዩብ የሚከፍለን ሀበሻ አይደለም፣ የሚከፍለን ነጭ ነው። ስንት የራሳችሁ ተሰጥቶ ያላችሁ ልጆች አላችሁ መስራት የምትፈልጉ ግን ከጎናችሁ አይዟችሁ በርቱ የሚላችሁ ሰው ያጣችሁ። ለዛ ደግሞ እኔ ያለሁላችሁ። እኔ ወንድማችሁ ሁሌም ከጎናችሁ ነኝ። ያልገባችሁን ነገር ጠይቁኝ። እኔ ለማስረዳት ወደ ኋላ አልልም። ዳይ አሁን ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን ተጫኖ ወደ ስቴፑ እንሄዳለን፣ ወደ ዩቱብ አከፋፈቱ። ሁሉንም አንድ ባንድ ተከተሉኝ። እናንተም በዩቱብ በቅርቡ እመኑኝ ተከፋይ ትሆናላችሁ። ይመቻችሁ። እንግዲህ ፋሚሊ አዲሱን ቻናል ለመክፈት በመጀመሪያ የሚያስፈልጋችሁ ራሱ የዩቱብ አፕሊኬሽን ነው። መቼም ይሄ አፕሊኬሽን ሁላችሁም ስልክ ላይ አለ። አፕሊኬሽኑን አንድ ጊዜ ነክተን ወደ ውስጥ እንገባለን። ወደ ውስጥ ትንሽ ጠበቅ አድርጉማ። እንደዚህ ወደ ውስጥ ስንገባ እዚህ ታች ላይ ይታያችኋል። እዚች የፕሮፋይል ምልክት በቀይ ያደመቅኩበት እዚህ ጋር፣ እሱን አንድ ጊዜ ክሊክ ታደርጋላችሁ። ከዛ እንደዚህ ያመጣላችኋል። እዚህ ጋር እዚች ጋር ስዊች አካውንት ምትሏት ትታያችኋለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ልክ ከአሁን በፊት የተከፈተ አካውንት ካላችሁ እንደዚህ አድርጎ ያመጣላችኋል። ለምሳሌ አሁን እኔ ኤርሚ ሳቅ ምንጭ የሚለው ና ኤርሚ ዩቱብ ሁለት የሚለው የኔ ነው ሁለቱም ከአሁን በፊት የተከፈትኩበት ነው። ግን እናንተ አዲስ አካውንት ከሆነ መክፈት የምትፈልጉት ለምሳሌ ቻናሉን እንደ አዲስ የኔ አሁን በ2025 ነው የተከፈተው። ጀስት የኔ አሁን እየከፈለኝ ነው እየቆጠረ ነው። እናንተም እንደ ኔ ከሆነ መክፈት የምትፈልጉት እዚች ጋር የፕላስ ምልክቷ ትታያችኋለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ እንደዚህ ትንሽ ፓስዋርድ ይጠይቃችኋል። ፓስዋርዳችሁን ታስገቡለታላችሁ፣ ወይም የእጅ አሻራ ይጠይቃል አሻራችሁን ታስገባላችሁ። ከዛ እዚች ጋር ትንሽ ጠበቅ እናደርገዋለን። እዚህ ጋር ኢሜል አስገቡ ይላል፣ ፎርጌት ኢሜል ይላል። እኛ ግን እዚህ ከታች ይችኛ ትታያችኋለች። እዚች ጋር ምንድን ነው ክሬት አካውንት የምትለዋን እሷን አንድ ጊዜ ክሊክ እናደርጋለን። ከዛ ፎርማይ ፐርሰናል ዩስ የሚለውን ብዙ እንግሊዝኛ ላይ ብዙ ስላልሆንክ ነው ይችኛዋን ፓርት ማለት ነው። ይችኛዋን ፓርት አንድ ጊዜ ክሊክ ታደርጋላችሁ። ስቴፑን በስነ ስርዓት ተከተሉኝ። ከዛ እዚህ ጋር ፈርስት ኔም የሚላል መጀመሪያ ላይ ማለት ነው። እዚችኛዋ ላይ ፈርስት ኔም የሚለው ላይ ስማችሁን ታስገባላችሁ። ፈርስት ኔምም ለምሳሌ አሁን ልጅ ልጅ ኤር ሚል በለው። ከዛ እዚጋ ላስት ኔም ይላል ከዛ የናት እንደዚህ ተጨረሳችሁ በኋላ እዚች ጋር ኔክስት የምትለው ዚህ ታች ላይ ማለት ነው፣ ይችን አንድ ጊዜ ክሊክ ታደርጋላችሁ። ኔክስት፣ ከዛ ዚህ ጋር የተወለዳችሁበትን ቀን ዓመተ ምሕረቱን ወሩን ትጽፋላችሁ። እዚ ጋ ማርች ጃኑዋሪ ይላል። እዚ ጋ ትሞላላችሁ የተወለዳችሁበትን በስነ ስርዓት ማለት ነው። እዚ ጋ ቀኑን ትሞላላችሁ አስራ ሁለት እዚህ ጋር ዕድሜ ትሞላላችሁ አስራ ዘጠኝ ዘጠና ከአስራ ስምንት ዓመት በላይ ቢሆን ይመረጣል። አስራ ዘጠኝ ዘጠና ስድስት ከዛ እዚች ጋር ኔክስት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። አዩ ጊንደር ይላል እዚህ ጋር እዚህ ጋር ሴት ወንድ የሚለውን ነው ፋሜል ሜል የሚለውን ትመርጣላችሁ፣ ፋሜል ከዛ ነው ኔክስት ትላላችሁ። በነገራችን ላይ እዚህ ጋር ሴት ወንድ የሚለው እኔ አላውቅም፣ እንግሊዘኛ ብዙ አይደለም ያው ትንሽ እውቀቱን እንደዚሁ ስለማቀ እንጂ ሴት ወንድ የሚለውን እንግሊዘኛ አላውቅም። እንግዲህ ያው ራሳችሁ ሙሉ ደግሞ እንዳስቁብኝ ነገራችኋለሁ። ከዛ ነው ኔክስት ትላላችሁ። እዚህ ጋር ጨረስን። አሁን እዚህ ጋር ኢሜል ያመጣላችኋል በራሱ ከዚህ ሶስቱ ኢሜል መርጣችሁ፣ ይሄኛውንም ከፈለጋችሁ፣ ይህኛውንም ከፈለጋችሁ፣ ይሄኛውንም ከፈለጋችሁ፣ እናንተ ደስ ያላችሁን እንደዚህ ሶስት ያመጣላችኋል ከዛ አንዱን መምረጥ ትችላላችሁ ከዚህ ከሶስቱ ለምሳሌ አሁን እኔ የእናቱ የናቱ ልጅ ኤርሚ የሚለውን እዚህ እስክሪንሹት አርጋችሁ ትይዛላችሁ ስክሪንሾት አርጋችሁ ትይዙና ለምሳሌ እኔ አሁን ይሄንኛውን ልምረጥ የመጀመሪያውን ፓርት መረጥኩኝ በዚች ታች ላይ በዚች ታች ላይ ኔክስት ትሉታላችሁ ኔክስት ከዛ እዚህ ጋ ፓስዋርድ ይጠይቃችኋል ፓስዋርድ የምትሰጡት ማለት ነው እዚህ ጋ ቁጥር እና ፊደል የተቀላቀለ ነው። ለምሳሌ እኔ አሁን እዚህ ጋር እንድታውቁት ቁጥር እና ፊደል አድርጋችሁ ነው የሚሰጡት። እሺ ቁጥር እና ፊደል የተቀላቀለ እሺ፣ ፋሚሊ እንዳትሳሳቱ። ኔክስት ትላላችሁ። ከዛ እዚህ ጋር ያመጣልኛል፣ ኮዴንም ሁሉንም ነገር እዚህ ጋር ሴፍ ትላላችሁ፣ ሴፍ ትላላችሁ። ከዛ እዚህ ጋር ይኸው ኢሜሊን አመጣል። ልጅ ኤርሚ የእናቱ ይላል። እዚህ ጋር ይታያችኋለ። ይኸው አሁን አካውንታችን እዚህ ጋር ኔክስት እንለዋለን። አሁን እዚህ ጋር በቃ ፕሮሰሱ ተጠናቀዋል። እንደዚህ ሳብ ታደርጉትና እዚች ጋር እቺ ትታያችኋለ። አይ ላንገር የምትለዋ ሰማያዊያን ማለት ነው። ይቺ ምልክት እንደነገርኳችሁ ነው። እኔና እንግሊዝኛ ተከባብረን የኖረ ልጅ ነው የኖር ልጆች ነን። ያው ዕውቀት የላከፍላችሁ ብዬ ነው ትስቁና ነገር ያቸው አለኝ። ከዛ እዚህ ጋር ትንሽ ጠበቅ አድርጉት፣ ትንሽ ይቆያል። አሁን በሚገርም መልኩ አካውንታችን ተጠናቋል ብዬ ተስፋለኝ። እስኪ ቼኪንግ ይላል፣ ቼክ እየተደረገ ነው። ዋው አካውንታችን ተጠናቀቀ። በቃ ወደ ዩቲዩባችን በሰላም መተናል፣ በሰላም ተቀላቅለናል። ከዛ እዚች ጋር እዚች ጋር ፕሮፋይላችሁ ስር ትመጡና፣ አሁን የሚቀረም ምንድን ነው? ፕሮፋይል ማድረግ ስሙ ው ልጅ ኤርሜ እናቱ አሁን የከፈትኩት ማለት ነው። እንግዲህ እያያችሁት ነዋ ልጅ ኤርሜ እናቱ የሚለው እዚች ጋር ፕሮፋይል ለመቀየር ይ ከመጀመሪያው ስቴፕ ላሳያችሁ። ይቺ ስዊች አካውንት የምትለው ማለት ነው። ይችኛዋን አንድ ጊዜ ክሊክ ታደርጋላችሁ። እንደዚህ ክሊክ ስታደርጉ እያያችሁት ነ ሶስቱንም አመጣልኝ፣ ይኔን አያችሁት። ከዛ እዚች ጋር ይችኛዋን የእናንተን አንድ ጊዜ ክሊክ ታደርጉና ያው እዚህ ጋር ልጅ ኤርሚ እናቱ መጣልኝ። አያችሁት? ይሄ ልጅ ኤርሚ እናቱ አሁን ቻናሌ ላይ ነው ያለው። አያችሁት? ቻናሌ አዲሱ ቻናሌ። ከዛ አሁን ፕሮፋይልና የሚስተካከለውን ነገር እናስተካክልለት። እዚህ ጋ አሁን ስም መቀየር ስትፈልጉ አሁን ካልተመቻችሁ እዚጋ መቀየር ትችላላችሁ። የኔ ግን ይሁን ልጅ ኤርሚ እናቱ የሚለው ማለት ነው። ጀስት ደግሞ የምትፈልጉትን እዚጋ ሰርች የሚደረግ ስም እዚጋ መሙላት የምትፈልጉትን ያው መጀመሪያ ላይ ከሞላችሁ አሁን አያስፈልግም ከዛ አሁን እዚህ ጋር ፕሮፋይል እናደርግለታለን። ይቺ የፕሮፋይል ምልክቷ ካለኝ ማለት ነው። ቆይ ትንሽ ጠበቅ አድርጓት። ከዛ እዚህ ጋር ካሜራ ተነስተን ከሆነ ከጋላሪ ከሁለቱም መርጣችሁ መጠቀም ትችላላችሁ። እዚህ ጋር ካሜራ እንስታችሁ ነው፣ እዚህ ጋር ከጋላሪያችሁ ነው። ጀስት ጋላሪያችን ላይ እንገባለን። ከጋላሪ እስኪ አንድ ፎቶ ልምረጥ። ቅድስት እስኪ ይሄኛውን አንድ ፎቶ ላርገው። ይሄው እንደዚህ ያመጣልኝ እኝ ብዬ ማለት ነው። ከዛ ታች ላይ ሴፍ ትሏታላችሁ። ዝች እዚች ጋር ይች ትታያችሁ አለቻት ሴፍ ትላላችሁ። አካውንታችን በሚገርም ሁኔታ ተጠናቋል። ይህ ፋሚሊ እንዳያችሁት ነው። እንግዲህ በጣም ቀላል ስቴፕ ነው። ይኸው አካውንታችን ለምሳሌ አሁን ይህን እንግዲህ ልጅ ኤርሚ የእናቱ የሚለው ቆይ ትንሽ ይቆያል። ምሳሌ ፕሮፋይል እስከሚመጣ እንዴ፣ አልመጣም። ሰ ፕሮፋይል ቆይ ፕሮፋይል ፕሮፋይል ለምንድን ነው የማይመጣው? ተው እንጂ ሁሉን ጨርሰን ጨርሰን ተው እንጂ እዚህ ሴፍ አይዋ ፎቶዩ እና እዚህ ጋር መጣልኝ ነው ጽሁፉ እና በዚህ መልኩ እንግዲህ ተጠናቋል። አካውንታችሁን እንደዚህ እየከፈታችሁ ስሩ ገንዘብ ስሩ። ዩቱብ በጣም ይከፍላል። ከሚታሰበው በላይ ነው። አሁን ዩቱብ እየከፈለ ያለው የብዙዎቹን ህይወት ቀይሯል። እዚ ጋር ስዊች አካውንት ላላችሁ ስንት አካውንት እንደከፈታችሁ ማየት ትችላላችሁ። ይኔ አሁን ሶስት ነው የከፈትኩት። እዚ ጋር እንደምታዩት ሶስት አካውንት ነው የከፈትኩት እና ፋሚሊ፣ በዚህ መልኩ አካውንታችሁን ክፈቱ። እወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ፎቶ ያልመጣው ትንሽ ቆይት ስለሚል ነው ገና ቼክ እያደረገ ዩቱብ ይውላችሁ። ቼክ እንጂ ይላል እዚ ጋር እና ይመቻችሁ። ሁላችሁንም ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንደዚሁም ያልገባችሁ ሌላ ነገር ካለ ጠይቁኝ። ኢሜላችሁን ለማንም እንዳትሰጡ። የኔጅስት አሁን ይህንን ስለምቀይረው ነው ለእናንተ ያሳየኋቸው። ኢሜላችሁን ተጠንቀቁ እሺ።